በደቡብ ኢትዮጵያ ክልል እየተካሄደ ባለው የሰላም፣ የልማትና አንድነት ኮንፈረንስ ላይ የተገኙት የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር ወይዘሮ ዓለም ፀሐይ ጳውሎስ ገዢ ትርክቶችን በህዝቦች መካከል በማስረጽ ጥቃቅን ችግሮችን በማስወገድ የኢትዮጵያን የማንሰራራት ጉዞ ከግብ ማድረስ ይገባል ብለዋል። ከአንድ ሁሌ ሁለት ይሻላል። ሁለት በሆነ ቁጥር ደግሞ በተደመረ ቁጥር የተሻለ አቅም፣ የተሻለ መተጋገዝ፣ የተሻለ ውጤት ማምጣት ይኖራል። ይህንኑ አቅም ለመልካምነት የመጠቀም ጉዳይ ወደ ኋላ ልንለው የሚገባ አይደለም። በጥቃቅን ነገሮች ደግሞ መያዝ ውስጥ ከገባን ተያይዘን እንጠፋለን። አሁን ጊዜ ደግሞ ያንን አይፈቅድም። አንፈቅድም በሚል ሳይሆን መነሳት አለበት። ይህ ብዬ ማምነው የጉዳይ የማናችንም የሚከፋፍለን ጉዳይ ሳይሆን አሁን ያለንበት ምዕራፍ ኢትዮጵያ ወደ ከፍታ እያምዘገዘገች ያለችበት ምዕራፍ ነው። እያንሰራራች ያለችበት ምዕራፍ ነው። ደግሞ ኢትዮጵያ የዚህ አካል ይሄ አካል የሆነ ኃይል ደግሞ በምንታምር በትናንሽ ነገሮች ውስጥ ወይም ደግሞ በማይጠቅሙ አጀንዳዎች ውስጥ ጊዜ ሊያጠፋ የሚችልበት ጊዜ የለም። አላፊው አክለውም ለህዝብ ልማት ሊውል የሚያስችል ገቢን በተገቢው በመሰብሰብና ክልሉ ያሉትን ጸጋና ሀብት በመለየት በግብርናውም ዘርፍ ምርትና ምርታማነትን ማሳደግ እንደሚገባ በጣም አሳስበዋል። ይህን ሀብት አውጥቶ ወደ ብልስግና መቀየር የኛው አሳይ ምት ነው የሚሆነው የእያንዳንዳችን ኃላፊነት ነው የሚሆነው ከእሱ አኳያ ያሉንን የገቢ ምቃቅም ተጠቅሞ ሁሉም ሰው ገቢው ሳይለብቅ ለመንግስት ለህዝብ አገልግሎት በሚሆን መንገድ እንዲያወጣ የማድረግ ገቢውን በልኩ ከሌብነት በጸዳ መንገድ ሳይለብቅ የሚያወጣ ዜጋ የማድረግ አሳይነት ነው ማለት ነው። የአመራር ስርዓትን በመፈተሽ እና የህዝቡን ተጠቃሚነት ለማረጋገጥ መስራት ይገባል ያሉት ደግሞ የኢፌዴሪ ባህልና ስፖርት ሚኒስተር ሚኒስተር ሸዊት ሻንካ ናቸው። አሁን ይሄ ክልል በህዝብ ብዛትን ብንሄድ ባለው ፖቴንሻልን ብንሄድ ከፍተኛ አቅም ያለው በህዝብ ቁጥር ከሀገራችን ካሉ ክልሎች ሶስተኛ ደረጃ ላይ ያለ ትልቅ የመልማት እድልና ተስፋ ያለው ክልል ነው። ይሄን ክልል የህዝቡን ዕለት ተዕለት ኑሮ አሻሽለን የበለጸገች ኢትዮጵያን ለመፍጠር ይሄ ክልል የኢትዮጵያን ማንሰራራትን ቀድሞ እንዲያበስር ለማድረግ አመራር ስርዓቱን ማጠናከር ከየትኛውም ጉዳይ ፕራዮሪቲ የሚሰጠው ጉዳይ ነው። በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ዶክተር ተስፋዬ በልጅጌ በበኩላቸው በክልሉ በሁሉም ዘርፍ አካታችና አሳታፊ የዲሞክራሲ ስርዓት መኖር ይገባልም ነው ያሉት። አንደኛው አሳታፊነትና የአካታችነትን ሂደት ማጎልበት፣ ሁለተኛው በክልሉ ውስጥ አሁን ድማ እንደሚያደርጉ ፖለቲካዊ ሁኔታዎች አሉ፣ ኢኮኖሚያዊ ሁኔታዎች አሉ እነዚህ ጉዳዮችን ፕሮፐርሊ አድረስ ማድረግ ለምሳሌ ከፖለቲካ አኳያ ያሳከናቸውን ነገሮች የበለጠ ማጎልበት፣ ከፖለቲካ አኳያ እያጋጠሙ ያሉ ችግሮችን በጋራ ሆነን መልፈቅ እና ቻሌንጆችን ማሸነፍ፣ ጸጋዎቻችን መጠቀም እንደ አንድ መነሻ ነው የተወሰነው። በሶስተኛ ደረጃ ሁሉም ተናጋሪዎች ክቡራን የኮንፈረንሱ አባላት እንዳነሱት ያለፈውን የድሮ በድሮ ክልል ውስጥ ካጋጠሙ ችግሮች ውስጥ ግንባር ቀደም ፍትሐዊነትና ፍትሐዊ አሰራርን ማስፈን ከዚያ ከጋ ጋር የተያያዙ ነገሮችን ማስተካከል ብሎ ያነሱትን ሁሉም ነው ይወስድና አንድ ነገር ብጨመር ብያነሳል። አንድ ነገር ብጨመር አራተኛ ብዬ የማስበው እኛ ኢትዮጵያውያን ምሁራን የሀገር ሽማግሌዎች ከታደልናቸው የአገር በቀል እውቀቶች ውስጥ አንዱና ዋናው በሰላማዊ መንገድ ችግሮቻችን የመፍታትና እንደ ሀገር የጀመርነው ኢትዮጵያዊ የመግባባት ዲሞክራሲ ለመገንባትም ትልቅ ሚና አለው። ሀገር ልማት፣ ሰላምና አንድነት ዙሪያ በቅንጅት በመስራት በክልሉ በተለያዩ አካባቢዎች አሁን ላይ እየተስተዋሉ ያሉ ሰላማዊ እንቅስቃሴዎች ዘላቂ እንዲሆኑ በትኩረት መስራት ይገባልም ብለዋል። የተለያዩ የፖለቲካ አመለካከት ሊኖረን ይችላል፣ ግን በኢትዮጵያ አንድነት፣ ሉዓላዊነት፣ ሰላም፣ አብሮነት ሁላችንም የጋራ አቋም ነው ሊኖረን የሚገባው።